ብዙዎች ከቁርአን እንደራቁ ቁርአን መማርም ይሁን መሐፈዝ ከባድ ሆኖ እንደታያቸው ትኩረት ማድረግ እንደከበዳቸው ያነሳሉ። ነገር ግን አንድ ቀላል ልምድ ይህን ሁሉ መቀየር የሚችል ሆኖ እናገኘዋለን። ይህም ትልቁ በህይወታችን ላይ ለውጥ የሚያመጣ ከቁርአን ጋር ባለን ሂደት ህይወት ላይ የተለየ ነገር የሚያመጣልን ቁርአንን በየዕለቱ ማዳመጥ ነው። በዚህ ቪዲዮ ላይ ቁርአንን በየዕለቱ በማዳመጣችን ሰበብ የምናገኘውን አስደናቂ ለውጥ የምናይበት ቪዲዮ ይሆናል። ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። የደወል ምልክቱን በመጫን በየዕለቱ በየሳምንቱ ወደ እናንተ የሚደርሱ የተለያዩ ይዘት የተለያየ ይዘት ያላቸውን የቁርአን ትምህርቶች ማግኘት ትችላላችሁ። በቀጥታ ወደ እነዚህ አስደናቂ የቁርአንን የማዳመጥ ጥቅሞች የምናልፍ ይሆናል። የመጀመሪያው ዋናው ትልቁ ነጥብ ሕፍዛችሁን ወይም የመሸምደድ አቅማችሁን፣ የመማር አቅማችሁን ያጠነክራል። የቁርአን አንቀጾችን እየደጋገማችሁ በምትሰሙበት ሰዓት፣ የቁርአን ምዕራፎችን እየደጋገማችሁ በምትሰሙበት ሰዓት አእምሯችሁ በራሱ ጠንካራ ሜሞሪ ፓተርንን ይፈጥራል ወይም የመሸምደድን ክህሎት ያዳብርላችኋል ልምዱን ይሰጣችኋል ማለት ነው እና አብዛኛው ሑፋዞች ወይም ቁርአን የሐፈዙ ሰዎች ይሄንን ነገር ብዙ ጊዜ ትኩረት አያደርጉትም። መታወቅ ያለበት ትልቁ ነገር ቁርአንን ማዳመጥ ራሱን የቻለ ድብቅ ክለሳ ልንለው እንችላለን። ሂድን ሪቪዥን ነው። ቁርአንን ባዳመጥን ቁጥር ቁርአንን የመከለስ ወይም ደግሞ መልሶ ደጋግሞ የማጥናትን ኃይል ይሰጠናል። በማዳመጥ ብቻ ማለት ነው፣ ሳናነበው ልባችን፣ ምናባችን የሐፈዝናቸውን የሸመደድናቸውን ምዕራፎች ከሚያነበው ቃሪ ጋር አብሮ ይከተላል ማለት ነው። ባናነብም እያዳመጥን አብረን ከቀራን ደግሞ ያ ጥሩ ሆኖ የሚገኝበት ሁኔታ አለና ወሳኙ ትልቁ ነገር ምንድን ነው? ቁርአንን በማዳመጥ ሂደት ላይ መቆየት በራሱ የክለሳ ነገርን የክለሳ ሁኔታ እንደሚያላብሰን የሚጠቁም ነገር ነው። ሁለተኛው ወሳኙ ነገር ለቁርአን የሚያስፈልገን ነጥብ ቀልብን፣ ልብን ያለሰልሳል፣ ቀልብን ያረጥባል። ቁርአን በራሱ የሚነበብ መጽሐፍ ብቻ አይደለም። ቁርአን በራሱ ብርሃን ነው። ቁርአንን ባዳመጥን ቁጥር ይሄ ብርሃን በልባችን በደረታችን ውስጥ ይገባል። በተለይ በተለይ ሰላት ላይ ሆነን ቁርአንን ስናዳምጥ የሚያነበው ኢማም ቁርአን በሚቀራበት ወቅት ስንሰማ የተለየ ውስጣችን ላይ የሚፈጥረው ነገር የተለየ ነው ማለት ነው። ይህንንም በግልጽ ህይወታችን ላይ እናያለን። ሰላታችን በጣም የጠነከረ የጠለቀ ሲሆን እንመለከታለን። ዱዓ ስናደርግ ዱዓችን በጣም ወደ አላህ የቀረበ ለዱዓ ተቀባይነት መስፈርቶችን ሲያሟላ እናየዋለን። ሳናስበው እምባችን ሲወርድ እናያለን። ይሄ ሁሉ የሚከሰተው በየቀኑ ቁርአንን በማዳመጥ ሰበብ የሚገኝ ልዩ ነገር ነው። ሁለተኛው ነገር ደግሞ ሶስተኛው ነገር ደግሞ ልምድን በማዳበር ረገድ ትልቅ ሚና ይጫወታል ማለት ነው። በራሱ ልምድን ታዳብሩበታላችሁ። መልካም ልምድን ያጠነክራል፣ አስደናቂ ለውጥም ያመጣል። አንዳንዴ ቁጭ ብለን ቁርአንን ለመሐፈዝ ጊዜ ላናገኝ እንችላለን፣ ግን ማዳመጥ አይከብድንም። በጆሮአችን ላይ እርፎን ሰክተን በስልካችን ላይ በላፕቶፓችን ላይ በተለያየ ሁኔታ መኪናችን ላይ ከፍተን ቁርአንን ስናዳምጥ ለህብዝ የምንቀመጠውን ጊዜ በማዳመጥ መልኩ አንድ ትልቅ ልምድ ያዳብርልናል ማለት ነው። ወደ ትምህርት ቤት ስንሄድ፣ ስናበስል፣ እንተኛ ስንል እነዚህ ልምዶች ከቁርአን ጋር የተለየ ቁርኝት እንዲኖረንና ከቁርአን የራቀን አይነት ስሜት እንዳይሰማን ያረገናል። አሀ ቁርአን ጋር አለው ሄው እያዳመጥኩ ነው የሚል ስሜቱ ራሱ የሚፈጥረው ትልቅ ተጽዕኖ አለ ማለት ነው።

ካለ ህዝነት ጋር ጎነ አቆራኝቶታል። አላህ ስብሃነተዓላ ቁርአንን በተመስጡ የሚያዳምጡ ጸጥ ረጭ ብለው መልእክቱን የሚከታተሉ ሰዎች አላህን እዝነት እንደሚያገኙ ጠቋሚ ነገር ነው። በመሆኑም በዛሬው ትምህርት ያየነው ድብቅ የሆነውን ቁርአን ማዳመጥ ያለውን ኃይል አይተናል። ድብቅ በሆነ ሁኔታ ነው የምሰራው። በግልጽ ሰውየው ላይመስለው ይችላል። ቁርአን እየቀራው ነው ላይል ይችላል። ነገር ግን በጊዜ ሂደት ይህንን ለውጥ በአንድ ቀን ላያ ይችላል ከሳምንት ሂደታት፣ በወራት ሂደት ውስጥ ልቡ ሲረጥብ፣ ልቡ ለስለስ ሲል፣ የመሐፈዝ የመሸምደድ ብቃቱ ሲጨምር፣ ከቁርአን ጋር ያለው ግንኙነት ሲጠነክር ያስተውላልና ዛሬውኑ አንድ የቁርአን ምዕራፍ በመምረጥ አንድ ቃሪእ በመምረጥ በየቀኑ ቁርአንን ማዳመጥ መቻል ይኖርብናል። በዚህም ሂደት ቁርአን ህይወታችን እንዲለውጥ በር መክፈት መቻል አለብን። መሰል የቁርአን ትምህርቶችን ከወደዳችኋቸው ከጠቀሟቸው፣ ሰብስክራይብ አድርጉ። ለሌሎች ጓደኞቻችሁ ደግሞ ቁርአን ጋር የተያያዙ እነዚህን ትምህርቶች አጋሯቸው። በሚቀጥለው መሰል ከቁርአን ጋር በተያያዘ ቪዲዮ የምንገናኝ ይሆናል።